የአርሜኒያ ባለሀብቶች የኢትዮጵያን ሁሉን አቀፍ የኢኮኖሚ ሪፎርም እድሎች በመጠቀም ኢንቨስት እንዲያደርጉ ፕሬዚደንት ታዬ አጽቀሥላሴ ጥሪ አቀረቡ። ፕሬዚደንቱ የአርሜኒያ ምክትል የውጭ ጉዳይ ሚኒስትር ቫሃን ኮንስታኒያን በጽህፈት ቤታቸው ተቀብለው አነጋግረዋል። ምክትል የውጭ ጉዳይ ሚኒስትሩ በዚህ ወቅት ከአርሜኒያ ፕሬዚደንት ቫሃግን ካቻቱሪያን የተላከ መልእክት ለፕሬዚደንት ታዬ አቅርበዋል። በውይይታቸው ሁለቱ ሀገራት በኢኮኖሚ በባህልና በትምህርት ዘርፎች ያላቸውን ግንኙነት ማሳደግ በሚያስችሉ ጉዳዮች ላይ መክረዋል። ኢትዮጵያ ሁሉን አቀፍ የኢኮኖሚ ሪፎርም እያደረገች ነው ያሉት ፕሬዚደንቱ የአርሜኒያ ባለ ሀብቶች በኢትዮጵያ ኢንቨስት እንዲያደርጉ ጥሪ አቅርበዋል። ምክትል የውጭ ጉዳይ ሚኒስትር ቫሃን ኮንስታንያን በበኩላቸው ሀገራቸው ከኢትዮጵያ ጋር ያላትን ዘርፈ ብዙ ግንኙነት ወደ ላቀ ደረጃ ለማሸጋገር በቁርጠኝነት እንደምትሰራ መግለጻቸውን የኢትዮጵያ ዜና አገልግሎት ዘግቧል። አንድ ሀገር ሁለንተና እድገትን ለማምጣትና የዜጎችን ተጠቃሚነት ለማረጋገጥ የመንግስት አገልግሎትና አስተዳደር ዘርፉ ከፍተኛ ሚና አለው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። የመንግስት አገልግሎትና አስተዳደር ሪፎርም አመራር አብይ ኮሚቴ አምስተኛ መደበኛ ስብሰባ አካሂደናል ሲሉ በማህበራዊ ትስስር ገጻቸው ባስተላለፉት መረጃ ገልጸዋል። በውይይቱ በመጀመሪያው ዙር ወደ መሶብ የአንድ ማዕከል አገልግሎት የገቡ ተቋማት አገልግሎት አሰጣጥና በሁለተኛው ዙር ለመግባት ዝግጅት ያጠናቀቁ ተቋማትን ቅድመ ዝግጅት ተመልክተናል ነው ያሉት። በተጨማሪም የሁሉም ክልሎችና የሁለቱ ከተማ አስተዳደሮች መሶብን ለማስጀመር እያከናወኑ የሚገኙትን የቅድመ ዝግጅት እንቅስቃሴ ሪፖርትን ገምግመናል ያሉት ምክትል ጠቅላይ ሚኒስትሩ በመጀመሪያው ዙር ወደ መሶብ የገቡ ተቋማት በተቀመጠው ስታንዳርድ መሰረት ቀልጣፋ አገልግሎት እየሰጡ እንደሚገኙ ታይቷል ብለዋል። በሁለተኛው ዙር ወደ መሶብ የሚገቡ ተቋማትና በሁሉም ክልሎችና በሁለቱ ከተማ አስተዳደሮች የሚከናወኑ ተግባራት እንዴት መስራት እንዳለባቸውና ለተግባራዊ እንቅስቃሴያቸው አቅጣጫ መቀመጡንም ጠቁመዋል። በሀገር በቀል የኢኮኖሚ ትግበራው አሳታፊና የዜጎችን ተጠቃሚነት የሚያረጋግጥ የኢኮኖሚ እንቅስቃሴ መፈጠሩን የስራና ክህሎት ሚኒስትር ሙፈሪያት ካሚል ገለጹ። የኢትዮጵያ ፕሬስ ድርጅት ከስራና ክህሎት ሚኒስቴር ጋር በመተባበር ያዘጋጀው ሁለተኛው ምዕራፍ አምስተኛ ዙር ስለ ኢትዮጵያ የፓናል ውይይት የስራ እድል ፈጠራ ስለ ኢትዮጵያ በሚል መሪ ሀሳብ በአዳማ ከተማ ተካሂዷል። የስራና ክህሎት ሚኒስትር ሙፈሪያት ካሚል በዚህ ጊዜ በበይነ መረብ ባስተላለፉት መልእክት ሀገሪቱ ያላትን ጸጋ በመጠቀም የክህሎት ልማትን የስራ እድል ፈጠራንና የአሰሪና ሰራተኛ ግንኙነትን በማስተሳሰር ውጤቶችን እያስመዘገበች እንደምትገኝ ተናግረዋል። በሀገር በቀል የኢኮኖሚ ትግበራው አሳታፊና የዜጎችን ተጠቃሚነት የሚያረጋግጥ ኢኮኖሚ እንቅስቃሴ መፍጠር መቻሉንም ገልጸዋል። ይህም ዜጎች በሀገራዊ ኢኮኖሚ እድገት ላይ የሚያበረክቱትን አስተዋጽኦ ለማጎልበት ምቹ እድል እንደሚፈጥር አክለዋል። በዚህ ረገድ ሚኒስቴር መስሪያ ቤቱ በክህሎት ልማት ላይ ለሚያከናውነው ተግባር ሀገር በቀል የኢኮኖሚ ሪፎርም ትግበራው በእጅጉ እያገዘ መሆኑን አንስተዋል። ዘገባው የኢትዮጵያ ዜና አገልግሎት ነው።